በዳውሮ ዞን የሳራ ወረዳ ሰንገጤ ቀበሌ የሚገኘው ይህ የሸራዳ ተራራ ከጥቂት ዓመታት በፊት እርጥበት የራቀው የተራቆትና ደረቅ ምድር ነበር። በዚህ ቀበሌ በአየር ንብረት ለውጥና መሬት አያያዝ ወይም በካልም ፕሮግራም የተደራጁ የዴልታ ኖስ ተፋሰስ አባላት በሰሩት የአፈርና ውሃ ጥበቃ ስራ አሁን የሸራዳ ተራራ ደን ለብሷል። የሰንገጤ ቀበሌም ወደ ልምላሜዋ ተመልሳለች።

ለውጥ አለ። በፊት ሳሩም ውሃውም ደርቆ ነበር። አሁን ግን በሰራነው ስራ ሳሩም በቅሏል፣ ምንጩም ፈልቋል፣ ለከብቶቻችንም ጥሩ ሆነዋል። የተፋሰስ ስራ መስራት ከጀመርን በኋላ በሰራነው ስራ አካባቢው እርጥብ ሆኗል። ሳርም ለከብቶቻችን እንደ ልብ ማግኘት ችለናል። የጠፉ ምንጮችም ተመልሰዋል። በኮንታ ዞን ኮይሻ ኮንታ ወረዳ ኮይሻ ኦካሽ ቀበሌም በህብረተሰብ ተሳትፎ የተሠራው የተፋሰስ ልማት ስራ አርሶ አደሩን ምርታማ እንዲሆን አስችሎታል። በተመሳሳይ በካፋ ዞን ሽሾንዴ ወረዳ በካልም ፕሮግራም አማካኝነት በስድስት ቀበሌ የተደራጁ ማህበራት ከ3000 ሄክታር በላይ መሬት እንዲያገግምና ምርት እንዲሰጥ ማድረግ ችለዋል። በንዑስ ተፋሰስ ተደራጅተን የአፈርና ውሃ ጥበቃ መስራት ከጀመርን በኋላ ፍራፍሬዎችን ማልማት ጀምረናል። ላብነት ያክል ብርቱካን፣ አናናስ፣ ሎሚና ሌሎች ፍሬዎችንም ፍራፍሬዎች እያመረትን ነው የምንገኘው። በማምረታችንም ተጠቃሚ ሆነናል። አሁን እንደዚህ አልነበረም። ግሪን የሚታይ ነገር አልነበረም። በዛ ኔ በነበረውና በተለይ ሰርዶ አለበት እና በጣም መሬቱ የተብላለ ነበርና አብዛኛውን ችግር ያለበት መሬት ነውና አሁን ሰው ሙዝ ተክሎ እንደምታዩት እዚህ ላይ በቀለም ዘርቶ ትንሽ በቆሎም ተክሎ እየተጠቀመ ነው እና ተጨማሪም ሙዝ የተከለማ ቡና የተከሉ በላይ በኩል ባለው እና እነዚህ ነገሮች ከዚህ ቀደም ይሄ መሬት ለምንም አይሆን መሬት ነው። አሁን ወደ አረንጓዴ ተቀይሮ ሙዙንም ሌሎች ነገሮች ይዘት ያያያችሁ አላችሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአየር ንብረት ለውጥና መሬት አያያዝ ፕሮግራም ተግባራዊ እየተደረገ ባለው ስራ የህብረተሰቡ ተሳትፎ ከፍተኛ ነው። በተለያዩ ማህበራት የተደራጁ የህብረተሰብ ክፍሎች መንገድ ከመስራት ጀምሮ በአፈርና ውሃ ጥበቃ ስራ በንቃት ይሳተፋሉ። ተሳትፏቸውም ውጤት አምጥቶ ተፈጥሮ ዳግም ለብልማ አርሶ አደሩን ምርታማ አድርገዋለች። ደንን በመጠበቅ ልቅ የሆነ እንስሳት ከምገቡ ከሰው ከእንስሳት ንክኪ ውጭ በማድረግ ደኑና ተፋሰሱን እዛ አካባቢ ያለውን ጀምረዋል። ከዛ ቀጥሎ እስከታች ድረስ እስከ ወንዙ ዳልታ ወንዝ ድረስ ያለውን በልማት ኃይል የህዝብ ሁሉ ተፋሰስ ላይ ያሉ ልማቶች በየሳምንት ሁለት ጊዜ ወጥቶ እርከን ቁፋሮ ቀድሞ የተሰሩ እርከን ጥገና ስራ ይሰራሉ። መንገድ ስራ ይሰራሉ። ከዛ በኋላ አሁን ከእርከኑ በታች በኩል እርጥበት ውሃ እርጥበት በማግኘት ምርታማ መሆኑን ከዚህ በፊት ግብአት ተጠቅሞ ማዳበሪያ ወስደው ምርቱ ዝቅተኛ ምርት ነበር የሚሰጠው። አሁን ግን የተሻለ ምርት እያገኙ አርሶድሩ በራሱ እያመሰገነ እንዳለ እና እኛም በአይን ቀጥታ እንደ ባለሙያውም ድጋፍ እያደረግን የገመገምናቸው የገመገም ናቸው በርካታ ነገሮች አሉ። ከዚህ በፊት ያለውና አሁን ያለው ለውጥ ሲታይ በጣም የተሻለ ነው። ድሮ ይሄ አካባቢ አሁን እኛ የምናየው አተር አይበቅልም ነበር። ይሄ ከተካለለ ወዲህ አተርም ደግሞ አፈርና ውሃ ጥበቃ ተጠብቆ አተርም በቀለውም ሌሎች ነገሮችም እየበቀለ እያለበት ሂደት ነው። የአየር ንብረት ለውጥና መሬት አያያዝና አጠቃቀም ወይም ካልም ፕሮግራም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከዓለም ባንክና ከሌሎች ተቋማት በተገኘ ገንዘብ ድጋፍ ስራ ላይ ካሉ አስር ፕሮጀክቶች አንዱ ነው። በዚህ ፕሮግራም የሚመጣው ገንዘብ በአግባቡ ህብረተሰቡን አሳትፎ ተፈላጊውን ውጤት ስለማምጣቱ የክልሉ ፋይናንስ ቢሮ የማረጋገጥ አላፊነት አለበት። ከዚህ አንጻር በፕሮጀክቱ የተገኘው ውጤት በአርሶ አደሩ ዘንድ ተስፋ ሰጪ ስለመሆኑ የክልሉ ፋይናንስ ቢሮ ገልጿል። አርባ የሚጠጋ ወረዳ ነው። እኛ እንግዲህ ከአርባ አንድ መዋቅሮቻችን አርባ ወረዳ ላይ ነው ይህን ስራ ይሰራን ያለ ነው በዚህ መስክ የካልን ፕሮግራም በመጠቀም አርሶ አደራችን ህይወቱ መቀየሩን በተጨባጭ ታች ግራስ ሩት ሌቭል ላይ ደማየት እንችላለን። ይሄ የተፋሰስ ስራውንም በማገዝ መሬት እንዲያገግም የሚያደርግበት ሁኔታ አለ። ቀደም እንደገለጽኩት ደግሞ ከዚህ ቀደም አግኝቶት የማያውቀውን መሬቱን ወደ ሀብትነት የመቀየር ጉዳይ ትልቅ ትኩረት ተሰጥቶት የባለቤትነት ማረጋገጫ አዲስ ሰርቲፊኬት ወይም ደግሞ ደብተር እየተሰጠው ያንን አስይዞ ከተለያዩ ባንኮች እንደኛ ክልል ተጨባጭ ሁኔታ ከኦሞ ባንክም እንዲሁም ከኢትዮጵያ ብሔራዊ ንግድ ባንክ የገንዘብ ተበዳሪ የሆኑ የመጡበት ሁኔታ ነው ያለው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፋይናንስ ቢሮ በክልሉ ተግባራዊ እየተደረጉ ያሉ ሁሉም ፕሮጀክቶች በአግባቡ ህብረተሰቡን የሚጠቅሙ እንዲሆኑ በትኩረት እየሰራ ስለመሆኑ አስታውቋል።